ሰላም ጤና ይስጥልኝ፣ ክቡራትና ክቡራን ውድ አድማጭ ተመልካቾቻችን፣ እንዴት ናችሁ? ሰላም ናችሁ? ዛሬ የመጣሁት ትናንትና አሪፍ ጊዜ አሳልፈናል። በጣም ደስ የሚል ፍጹም ኢትዮጵያዊነት መንፈስን የተላበሰ መድረክ ተዘጋጅቶ አርቲስት ነዋይ ደበበ መጥቶ ኢትዮጵያን አቀንቅኖ የተለያዩ የፍቅር ዜማዎችን አቀንቅኖ ሁሉም ኦሮሞውም ትግሬውም አማራውም በተሳተፈበት ብሔር ብሔረሰቦች በተሳተፉበት መድረክ ላይ በደማቅ ሁኔታ አክብረናል። ግን በዛ በምናክብርበት ሰዓት ላይ የሆነ ሰዓት ላይ ችግር ልትፈጠር፣ በደቂቃ ውስጥ ያ ችግር እንዲወገድ ተደረገ እንጂ ትልቅ ችግር ሊፈጠር ይችል ነበረ። ይህን ይሄን የፈለኩት ምንድን ምንድነው መድረኩ ፍጹም በኢትዮጵያዊነት ደምቆ ባለበት ሰዓት ላይ አንድ ወንድማችን ማን እንደሆነ ነዋይ ደበበ የሚዘፍንበት መድረክ ላይ ወጥቶ ልሙጡን ባንዲራ ዘረጋው። ትልቅ ልሙጥ ባንዲራ ይዞ መጥቶ ነበረ። ልክ ሲዘረጋው በኢትዮጵያዊነት መንፈስ አንድ ሆኖ ሲጨፍር የነበረው እምዬ ኢትዮጵያ ሲል የነበረው ሕዝብ ወዲያው በአንድ ደቂቃ ውስጥ በጣበጥ አዝማሚያ፣ ወዲያው አዘጋጆቹ እኔ በዚሁ አጋጣሚ ሳላደንቃቸው ሳላክብራቸው አላልፍም። ወዲያው ነው ባንዲራዋን አፈፋ አድርገው ጥቅልል አድርገው የት እንደወሰዱት እንኳን አይታወቅም። ወዲያው ነው ሰው ከፍቅር ወደ አውሬነት ሊቀየር በሰከንድ ውስጥ ግን፣ በዛችሁ ቅስፈት አዘጋጆቹ ባንዲራዋን አፈፋ አድርገው ምናምን ነገር የት እንደደበቋት አላውቅም። እና ምን ለማትፈልጌ ነው ዋናው ፖይንቴ፣ ይህ አረንጓዴ ቢጫ ቀዩ ባንዲራ ልሙጡ የፍቅርና የአንድነት መገለጫ ሳይሆን የብጥብጥና የልዩነት መገለጫ ነው እና የትኛውን ቦታ ላይ አርቲስቶች፣ በተለይ ዘፋኞች፣ በተለይ የትኛውን መድረክ ሲዘጋጅላችሁ የመጀመሪያ መስፈርት መሆን ያለበት ልሙጥ ባንዲራ፣ ኢትዮጵያ አሁን ከምትጠቀመው ባንዲራ ውጭ የሆነ ባንዲራ እንዳይያዝ ለአዘጋጆቹ መናገር ታዳሚው ተፈትሾ እንዲገባ መናገር ነው ያለባችሁ። አንድ መድረኩ ቢበጠበጥ አንተ ዘፋኙ ራሱ ሊጎዳ ይችላል። በሰው ሀገር ፍቅራችን ታይቶ ህዝብ ሊታደምብን ሲገባ ብጥብጣችን ሊታይ አይገባም። ሁሉም የፖለቲካ ልዩነቱን ትቶ ምኑን ትቶ ነዋይን በፍቅር ተቀብሏል። ነዋይ የፖለቲካ አመለካከቱ ምኑ ምኑ ወዘተረፈ እሱ ያለፈ ነገር ነው። አንዳንድ ወንድሞች ከሱ ጋር የተነሳሁትን ፎቶ በፖስትኩ ጊዜ ምኒልክ ዘመቻ ዘምቱ ነበረ ምናምን የሚል ኮሜንት ያደረጉልኝ አሉ። ኦፍ ኮርስ የጦርነቱ ደጋፊ ነበረ፣ ግን ምኒልክ ዘመቻ ላይ ለመሳተፉ እኔ ማስረጃም መረጃም የለኝም። ቢዘምቱ እንኳን ህወሀት ግማሹ ከብልጽግና ጋር እየተሞዳሞደ ግማሹ ደግሞ ከፋኖ ጋር እየተሞዳሞደ ግማሹ ከሻቢያ ጋር እየተሞዳሞደ መሐመድ ከድር ችክክ ድርቅ ብሎ የሚቆምበት የሚቀርበት ጉዳይ የለም። በቃ እያየን ነው። ቢያንስ እኔ አንድ አርቲስት መጣ። ያ አርቲስት ኢትዮጵያዊነትን እያቀነቀነ ነበረ። ያ አርቲስት ኢትዮጵያውያንን ሰብስቦ በአንድነት እያስጨፈረ ነበረ። ያ ነገር ደስ ብሎኛል። በዛ ነገር ተሳትፊያለሁ። በመሳተፊም ደግሞ በጣም ደስተኛ ነኝ። ግን የድሮት ነገሮችን እያነሳችሁ ኮሜንት የምታደርጉ ወንድሞች ምናልባት ሁኔታዎችን እያያችሁ ካልሆነ ማየት ትችላላችሁ ከብልፅግና ጋር የታረቀ አካል እያለ ከማን ነው ከሻቢያ ጋር የታረቀ ከፋኖ ጋር ሰራለው የሚል እያለ እኛ ምን ቤት ሆነን ነው ድርቅ ብለን ቂም ይዘን የምንቀመጠው አያስፈልግም እሱ እና በአጠቃላይ ግን ፖይንቴ እሱ አይደለም ፖይንቴ ይሄ አረንጓዴ ብጫ ቀይ ሉሙጡ ባንዲራ መድረኮች ላይ ባይውለበለብ በጣም መልካም ነው። ባይሆን ባይሆን የአማራ ተወላጆች ብቻ የተሰባሰቡበት መድረክ ላይ ቢውለበለብ ችግር የለውም፣ ብጥብጥ ሊፈጥር ስለማይችል። ግን ኢትዮጵያውያን ባሉበት መድረክ ላይ ያንን ባንዲራ ይዞ መጥቶ በፍቅር የተሰለፈን ህዝብ ለብጥብጥ መዳረግ ኃላፊነት የጎደለው ተግባር ስለሆነ ለወደፊትም እንደዚህ አይነት ኮንሰርት የምታዘጋጁ የአማራ ተወላጆችም ሆኑ የትግራይ ተወላጆችም ሆኑ አዘጋጆቹ የኦሮሞ ተወላጆችም ሆኑ ዘፋኝ ስትጠሩ፣ ኢትዮጵያውያንን በአጠቃላይ ስትጋብዙ፣ ኢትዮጵያውያን በአጠቃላይ ኢንቫይት ስታደርጉ፣ መውሰድ ያለባችሁ እርምጃ አንድና አንድ ልሙጡን ባንዲራ እዛ መድረክ ላይ እንዳይያዝ ወይም ደግሞ ሰዎች ሲገቡ ልሙጥ ባንዲራ ይዘው እንዳይገቡ ማድረግ ነው ያለባችሁ። ወይም ደግሞ ያንን ባንዲራ የሚፈልግ አካል ብቻ መጋበዝ ነው፣ ያንን ባንዲራ የሚፈልግ አካል ብቻ የመድረኩ ታዳሚ እንዲሆን መጥራት ነው እንጂ ሁሉን ኢትዮጵያዊ ጠርተ ያ ባንዲራ ከተውለበለበ ብጥብጥ መነሳቱ የማይቀር ነው። በቃ ማታ እኔ አዘጋጆቹን ሳላደንቃቸው አላልፈ በተለይ ነሳሚ ሴኩሪቲዎቹን ደስታ፣ የሆቴሉ ባለቤት ሪኮ በጣም ሳላደንቃቸው አላልፍም። በቃ አክሽን የወሰዱት አክሽን በጣም አስገርሙኛል። በቅስፈት ልክ ነገር ብልጭ ሲል ነው ድርግም አድርገው ያጠፉት ነገሩን። የነገሩ መነሻ ባንዲራ እንደሆነ ስለሚያውቁ ባንዲራውንና ባንዲራውን ይዞ የወጣውን ልጅ አፈፋ አድርገው የት እንደሰወሩት አላውቅምና አስወጡት። መሆን ያለበት እንደዛ ነው። ፍቅር ነው እንጂ የሚያምርብን፣ ጸብ አያምርብንም። በተለይ በተለይ በሰው ሀገር ፍቅር ነው እንጂ የሚያምርብን፣ ጸብ አያምርብንም። የጸብ መነሻ የሆኑ ተግባራቶች በአጠቃላይ አንድ ላይ በተሰበሰብንበት ቦታ ላይ መታየት የለባቸው። የጸብ ባንዲራ፣ አሁን አረንጓዴ ቢጫ ቀዩ የሚከፋው ሊኖር ይችላል። እኔ ከዛ ጨርቅ የአንድ ሰው ህይወት ይበልጥብኛል። ከዛ ጨርቅ የአንድ ሰው አይደለም ያ ሁሉ ሰው ተፈነካክቶ ምን ብሎ አገር እስኪያየን መደራረስ ቀርቶ አንድ ግለሰብ እንኳን ትንሽ መፈንከት የለበትም፣ በዛ ልሙጥ ጨርቅ ምክንያት ማለት ነው። እና ያንን ጨርቅ የሚያመልኩም የሚያምኑበትም ካሉ እነሱ ብቻ በተሰባሰቡበት ቦታ ላይ ያንን ልሙጥ ጨርቅ ማንጠልጠልም መልበስም ይቻላል። ሁሉ ባለበት ቦታ ሁሉ ኢትዮጵያ በተሳተፈበት መድረክ ላይ ያንን ጨርቅ ይዘህ መምጣት አንተንም ኢትዮጵያንም ኢትዮጵያውያንንም ትጎዳለ። የሚያምረው አንድነት ነው ያን የሚያምረን አንድነት ደግሞ የሚበትን ጨርቁ የሚበትን ከሆነ ጨርቁ ቢቀር ይሻላል። አንድነቱ ቢበልጥ ይሻላል። የሆነ ሆኖ ግን ኢትዮጵያን በጣም የሚወድ ሰው ኢትዮጵያ ማለት በውስጧ የሚኖሩ ሕዝቦች ማለት ነው። በውስጧ የሚኖሩ ሕዝቦችን የሚወድ ሰው ደግሞ በውስጧ የሚኖሩ ሕዝቦች እንዲጨቃጨቁ የሚያደርግን ተግባር አይፈጽምም። አሁን እያደግን ነው የምንመጣው ፂም እያበቀለን ሽበት እያበቀለን እያረጀን ምናምን ነው የምንመጣው። በቁመትና በእርጅና ብቻ ማደግ ምን ዋጋ አለው? አእምሯችንም ማደግ አለበት። ከጨርቅ አስተሳሰብ መውጣት አለብን። እና ወደፊትም መድረክ የምታዘጋጁ፣ ኮንሰርት የምታዘጋጁ ከኢትዮጵያ አርቲስት የምትጠሩ ሰዎች አሪፍ ነው። ያሰባስበናል። በአንድነት እንድንዘምር ያደርገናል። አገሬ መመኪያዬ ኩራቴ የሚለውን ዘፈን ኦሮሞውም ትግሬውም ሁሉም ነው ከነዋይ እኩል ሲዘፍ ነው ያደረው፣ አደለ እንዴ? ያንን ድባብ የሚያበላሽ ደግሞ ጨርቅ መገኘት የለበትም። ይሄ ነው። አዘጋጆቹ በጣም በጣም ጎበዝ ናችሁ። ችግር ከመፈጠሩ በቀስፈት ያንን ችግር ማጥፋታችሁ። ኢትዮጵያ እንደዚህ አይነት መሪ ብታገኝ፣ ለምሳሌ አሁን ያንን ሆቴል የሚያስተዳድሩ አይነቶቹን ወዲያው አክሽን ወስዶ ችግር ሳይፈጠር የሚያስቆም አይነት ለኢትዮጵያ መንግስት ቢኖራት በጣም ደስ ይለኝ፣ እንደ ሀገር ቢኖራት። አንዳንዴ ቤተሰብን እንኳን ማኔጅ ማድረግ ይከብዳል እኮ። ከመቶ ምናምን ከሁለት መቶ ምናምን በላይ ህዝብ ባለበት ቦታ ላይ ችግር ከመፈጠሩ ችግርን ለችግሩ መፍትሄ የሚሰጥ አዘጋጆች ነው ያየሁት፣ እና እናከብራችኋለን። በተለይ ሳሚ ጓደኛችን በዚሁ ቀጥል፣ ሌሎችንም አርቲስቶችን እናምጣልን። በተለይ አንድ አድርገው በአንድነት እንድንዘምር የሚያደርጉንን እናመሰግናለን። ይህን ለማትፈልግ ነው ጨቀጨቀን ደግሞ እንዳ